እውነተኛ የሆነ ሰልፍ ሪስፔክት ካላችሁ ለራሳችሁ ክብር ካላችሁ እነዚህ አራት ምልክቶችን ታሳያላችሁ። ሰልፍ ሪስፔክት በጣም ለሰው ልጅ ወሳኝ የሆነ ነገር ነው። ራሳችሁን ማታከብሩት ከሆነ ማንም ሊያከብራችሁ አይችልም። ለራሳችሁ ክብር ያላችሁ ሰው ከሆናችሁ ግን ሁሉም ሰው ሲያከብራችሁና ሲቀበላችሁ ታዩታላችሁ። እና እኔ ደግሞ ድሮ የነበረኝ ማንነት አስታውሰዋለሁ። ለራሴ ክብር ስላልነበረኝ ጊዜን ከመጥፎ ሰዎች ጋር ነበር ማሳልፈው ራሴን አልንከባክበውም ነበረ ለራሴ ያለኝ አመለካከት በጣም ዝቅተኛ ነበረ ጊዜ የማሳልፈውም እኔ መሆን የምፈልገው ሰው ጋር ሳይሆን ክብር ለራሱ ክብር የሌለው ሰው የሚያደርገውን ልማዶች ነበረ ማድረገው እና እነዚህ እነዚህ ነገሮች በጣም መጥፎ ነገሮች ናቸው እና እነዛ ደግሞ ለራሴ ክብር እንዳጣና ራሴ እንዳልወዱ አድርጎኝ ነበር ይሄ ደግሞ ሲፈጠር ማንም ሊያከብረኝ አይችልም ለምን ሰዎች እናንተ የምታሳዩቸው ለራሳቸው ያላችሁን አመለካከት ስለሆነ ሰዎች የሚያዩት ለራሳችሁ ያላችሁ አመለካከት ሰዎችም የሚሰጧችሁ አመለካከት ስለሆነ ሰዎች ይንቁኝ ነበር። እና ሰዎችም እንዲያከብሯችሁ የምትፈልጉ ከሆነ ሲጀመርም እንዴት መከበር እንዳለባችሁ ራሳችሁ ናችሁ የምታለማምዷቸው። ለዛ ለራሳችሁ ክብር ሊኖራችሁ ይገባል ማለት ነው። እና እነዚህን አራት ምልክቶች ታሳያላችሁ፣ ለራሳችሁ ክብር ካላችሁ። አንደኛው ነገር ምንድን ነው? በቃላችሁ ትገኛለ አሁን ለምሳሌ የሆነ ዓላማ ወጥታችኋል። ከዚህ በኋላ ስፖርት ለእንደዚህ ጊዜያት አትኩሬ እሰራለሁ፣ አቋሜን አስተካክለዋለሁ፣ ስፖርት አልቀርም ብላችሁ ግብ አወጥታችኋል። ያንን ስታደርጉ በግባችሁ ትገኛላችሁ፣ በቃላችሁ ትገኛላችሁ። የሆነ ጓደኛ የሆነ ቀጠሮ ከቀጠራችሁ እንደዚህ እገኛለሁ ካላችሁ በቀጠሯችሁም ትገኛላችሁ። በቃላችሁ የምትገኙ ሰው ናችሁ። ለምን? ለራሳችሁ ክብር ስላላችሁ። የሆነ አይነት ዓላማ ካወጣችሁ ታሳኩታላችሁ። በቃላችሁ ትገኛላችሁ። አረጋዋለሁ ብላችሁ ያወጣችሁትን ሁሉ ነገር ለማሳካት ትሰራላችሁ። ይሄ ደግሞ ትክክለኛ የሆነ ሰልፍ ሪስፔክት እንድትገነቡ የሚረዳችሁ ነገር ነው። ትክክለኛ የሆነ ሰልፍ ሪስፔክት የሚገነባው በቃላችሁ በመገኘት ለራሳችሁ ስታሳዩት ነው። ማንም ሳያያችሁ ለራሳችሁ ያላችሁን ክብር በቃላችሁ ተገኝታችሁ ለራሳችሁ ስታሳዩት፣ መጽሐፍ አነባለሁ ካላችሁ መጽሐፍ ስታነቡ ይህንን ለማርከ ህይወት ያስወጣሉ ስትሉ ከዛ ከህይወታችሁ ስታስወጡት በራሳችሁ እምነት ይሰማችኋል፣ ክብር ይኖራችኋል ለራሳችሁ በቃላችሁ ስለምትገኙ ማለት ነው። ከዛ የመጀመሪያው ምልክት ይሄ ነው። ሁለተኛው ደግሞ ምንድነው? ከሰዎች ክብር አታሳድዱም፣ ተቀባይነት አታሳድዱም። እውነተኛ ለራሱ ክብር ያለው ሰው የራሱን ክብር የሚለከው ሰዎች በሚያከብሩት መንገድ ወይ ሰዎች በሚያዩት መንገድ ሳይሆን በራሱ ባለው አመለካከት ነው። ራሱን የሚወደው ከሆነ፣ ራሱን የሚያከብረው ከሆነ፣ ራሱን የሚቀበለው ከሆነ ሰዎች ይቀበሉትም ባይቀበሉትም ለሱ ደንታ አይኖረውም። እሱ ራሱን ሆኖ ይቀርባቸዋል። የሚወዱት ከሆነ ህይወቱ ላይ ይቆያሉ፣ ካልወደዱት ደግሞ እንዲሄዱ ፈቃደኛ ነው። ምንም አይነት እንትን አያሳይም። ሰዎችን ለማስደሰት ሲል ራሱን ነው የሚሆነው። ለራሱ የሆነ ቫሊዮች አሉ። በራሱ ቫሊዩ የሚመራ ሰው እንጂ የሰዎችን ተቀባይነት የሚያሳድድ እና ሰዎችን ለማስደሰት ሲል የሚቀየር ሰዋል። ትክክለኛ ለራሱ ክብር ያለው ሰው በዚህ ነው የሚገለጹ፣ በቃሉ ይገኛል። እናም ከሰዎች ክብርም ሆነ ተቀባይነት አያሳድድም። ራሱን ሆኖ ነው የሚቀርባቸው፣ ለራሱ ክብር ያለው ሰው ሆኖ ነው የሚቀርባቸው። ሶስተኛው ደግሞ ለራሱ ክብር ያለው ሰው የሚያሳየው ምንድን ነው? ራሱን ይንከባከባል። ማለትም ሰውነቱን ይንከባከበዋል፣ ራሱን አይጥሎም፣ ራሱን ይወደዋል። የሆነ አላማ ላይ በቃ እንደሚገባው አድርጎ ነው የሚያወራው። ስለ ራሱ ያለው አመለካከት ጥሩ ነው እና አለባበሱን ያስተካክለዋል፣ ሰውነቱን ስፖርት ቤት ገብቶ ያስተካክለዋል፣ ጽዳቱን ይጠብቃል፣ መልኩን ይንከባከበዋል። ራሱ የሚንከባከብ ሰው ለራሱ ክብር ያለው ሰው ማለት ነው። ለራሳችሁ ክብር ከሌላችሁ መጥፎ ምግቦችን ትበላላችሁ፣ ራሳችሁን ትጥሉታላችሁ፣ ጽዳታችሁን ትረሱታላችሁ፣ አለባበሳችሁ የተበላሸ ነው የሚሆነው አቋማችሁ እንዲበላሽ ትፈቅዳላችሁ፣ ትጠጣላችሁ፣ ሰውነታችሁን ትጎዱታላችሁ። ይሄ የራሳችሁ ክብር መገለጫ አይደለም። ለራሳችሁ ክብር ሲኖራችሁ እና ለጤንነታችሁ ክብር ሲኖራችሁ፣ ጽዳታችሁ የምጠብቁ አይነት ሰው ስትሆኑ ለራሳችሁ ያላችሁ ክብር ይቀየራል። እናንተም ሲጀመርም ለራሳችሁ ክብር ያለው ሰው መገለጫም ለዛ ራሳችሁን መንከባከብ የግሬተስት ፎርም ኦፍ ሰልፍ ሪስፔክት የሚባለው እሱ ነው። ራሳችሁን መንከባከብ ማለት። አራተኛው ነገር ደግሞ ምንድን ነው? ከመጥፎ ሰዎች ትርቃላችሁ የሆነ ሰው እናንተን ጥሩ ነገር እንደማይመኝላችሁ ካወቃችሁ እናንተ ለእናንተ ጥሩ ነገር እንደማይመኝላችሁ ካወቃችሁ እና በቃ መጥፎ ነገር እንደሚመኝላችሁ እና ያ ሰው ለእናንተ መጥፎ ሰው ከሆነ የሚያጣጥላችሁ አይነት ሰው ከሆነ ቶክሲክ የሆኑ ሰዎችን ከህይወታችሁ ለማስወጣት አትቸገሩ ለራሳችሁ ክብር ስላላችሁ የፈለገ ራሱ ቅርብነት ቢኖራችሁ የፈለገ የፈጠራችሁት ኮኔክሽን ቢኖር ሰልፍ ሪስፔክታችሁ ይበልጣል እነሱ ከናቋችሁ ባውንደሪያችሁን ፓስ ካደረጉት ከምንም አይነት ሪሌሽንሽፕ ለመሄድ አትቸገሩም፣ ወካዌ ለማድረግ አትቸገሩም ማለት ነው። ይሄ ደግሞ ትክክለኛ የሆነ ሰልፍ ሪስፔክት የሚባለው ይሄ ነው። የሆነ እናንተን ከማይጠቅማችሁ ግንኙነት የበታችነት የተሰማችሁ ካለ ግንኙነት መራቅ ማለት ነው፣ ትክክለኛ ሰልፍ ሪስፔክት ማለት ነው እዛ ከእንደዚህ አይነት ነገሮች ከታርጋችሁ ለመሄድ አትጨነቁም። እናም እምቢ ለማለትም አትቸገሩ በቃ ሰዎችን ለማስደሰት ስትሉ እምቢ ለማለት እራሱ አትቸገሩም። በዛ ትክክለኛ የሆነ ሰልፍ ሪስፔክት ካላችሁ እነዚህ አራት ምልክቶች ታሳያላችሁ። ከሌላችሁ እንኳን እነዚህን አራት ምልክቶች አስገብታችሁ ልትቀይሩት ይገባል፣ ለራሳችሁ ያላችሁን አመለካከት ማለት ነው። እንደዚህ አይነት የተለያዩ ቪዲዮዎች ስለምሰራላችሁ ሰብስክራይብ ማድረግ እንዳይረሳ።